ጤና ይስጥልኝ! አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ መቤቱ ነኛው አብሬያችሁ ቆይታ አደርጋለሁ። አብራችሁ ኑኑ። ከሁለት ሺህ በላይ የታጠቁ አካላት የሰላም አማራጭን ተቀብለው መግባታቸውን የማዕከላዊ ጎንደር ዞን አስተዳደር ገለጸ። በዞኑ በተገኘው አንጻራዊ ሰላም የልማት ስራዎች እየተከናወኑ ነው ተብሏል። አገኘው አባው ተጨማሪ አለው። ሰፊ የኢንቨስትመንት አማራጭ ያለው ማዕከላዊ ጎንደር ዞን በተፈጠረው የሰላም እጦት ምክንያት ኢንቨስትመንቱ እንዳይስፋፋና በዘርፉ ለዜጎች የስራ እድል እንዳይፈጠር እንቅፋት መፍጠሩን የዞኑ ዋና አስተዳዳሪ አቶ አወቃ ስፈሬ ገልጸዋል። ይሁን እንጂ አሁን በተገኘው አንጻራዊ ሰላም ባለሀብቶችን ወደ ስራ ለማስገባትና የስራ እድል እንዲፈጥሩ እየተሰራ መሆኑን ገልጸዋል። አብዛኛውን የስራ አጥ ቁጥር የሚቀንስልና የሚሸከምልን የግሉ ሴክተር ነው። ስለዚህ የግሉ ሴክተር ደግሞ በዋነኛነት ሰላም ይፈልጋል። ሰላም በሌለበት የግል ሴክተርን ማስፋፋት እጅግ በጣም ቻሌንጅንግ ነው። ለምን? በየቦታው ቀረጥ ይጣልባቸዋል። በየቦታው ይሄን አድርጉ ይባላሉ። በዚህም ምክንያት ምቾት የማይሰማባቸው ሁኔታ ነው ያለው። ስለዚህ አሁን አንጻራዊ ሰላም በሆንባቸው አካባቢዎች የኢንቨስትመንት ፍቃድ እየሰጠን ባለሀብቱ ወደ ግሉ ዘርፍ እየገባ ኢንቨስት እንዲያደርግ እንቅስቃሴዎችን እያደረግን እንገኛለን። የሰላም እጦቱ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ዙሪያ ጉዳት እያደረሰ ሲሆን በችግሩ ምክንያት የተቋማት መውደምና መሰረተ ልማቶች በተቀመጠላቸው ጊዜ ተሰርተው እንዳይጠናቀቁ እንቅፋት መፍጠሩን አቶ አወቀ ጠቅሰዋል። ችግሩን በዘላቂነት ለመፍታት ማህበረሰቡ ሰላምን ለማረጋገጥ ያልተቋረጠ ጥረት ማድረግ እንዳለበት ጠቅሰዋል። ይሄ በየቦታው የሚጣለው ቀረጥ በዋነኛነት የሚወድቀው ማህበረሰባችን ላይ ነው። ነጋዴው ይከፍላል፣ ከፍሎ ግን መጨረሻ ከአንተና ከኔ ላይ ነው የሚጨመረው እና ይሄ ደግሞ በዋነኛነት የኑሮ ውድነቱን በማባባሱ ሂደቱ ውስጥ እያበረከተ ያለው አስተዋጽኦ እጅግ በጣም ከፍ ያለ ስለሆነ ስለዚህ የኑሮ ውድነትንም ለማሻሻል የሕግ ማስከበር ስራችንን የበለጠ ትኩረት አድርገን የምንሰራ ይሆናል ማለት ነው። የሕግ የበላይነትን ባረጋገጥን ቁጥር ደግሞ ኢንቨስትመንቱ ይስፋፋል፣ የስራ እድሉም ይስፋፋል፣ የኑሮ ውድነቱም የሚቀንስበት ሁኔታ ይፈጠራል ማለት ነው። ይህን መሰረት አድርገን ርብርብ እያደረግን ነው። በዚህ አጋጣሚ ግን መንግስት ብቻውን የትም ስለማይደርስ ማህበረሰባችን ደግሞ የድርሻውን ሊወጣ ይገባል የሚል ጥሪ ነው ማስተላለፍ እንፈልገው በዞኑ አንጻራዊ ሰላም መኖሩን የጠቀሱ ት አቶ አወቀ ይህ አንጻራዊ ሰላም እንዲመጣ ደግሞ ማህበረሰቡ፣ የጸጥታ አካላትና አመራሩ የየድርሻቸውን እየተወጡ መሆናቸውን ገልጸው የታጠቁ አካላትም የሰላምን አማራጭ ተቀብለው መግባታቸው ለአካባቢው መረጋጋት አዎንታዊ አስተዋጽኦ መኖሩን ተናግረዋል። የሰላምን አማራጭ የተከተሉ የወንድሞቻችንም አሁን ላለ አሁን ለተፈጠረው አንጻራዊ ሰላም ያበረከቱት አስተዋጽኦ በቀላሉ የሚታይ አይደለም ማለት ነው እና መንግስት በተደጋጋሚ የሰላም አማራጮቹን አቅርቧል። ይሄንን የሰላም አማራጭ ተጠቅመው ከ2100 በላይ ወንድሞቻችን ማለት ነው በሰላም የመጡበት ሁኔታ ነው ያለው። የነዚህ መምጣት ደግሞ ወደ ተሐድሶ የሚገቡትን ተሐድሶ አስገብተናቸዋል። ቀሪዎቹን ወደ ተሐድሶ ያልገቡትን ደግሞ ለማግባት በዝግጅት ላይ ያለንበት ሁኔታ ነው ያለው። ማህበረሰቡ እየደረሰበት ያለው ችግር ር ከዚህ በላይ መራዘም የለበትም ያሉት አቶ አወቀ የማህበረሰቡን ደህንነት እንደነት ለማረጋገጥና ፊቱን ወደ ልማት እንዲያዞር የታጠቁ አካላት የሰላምን አማራጭ በመከተልና ችግሮች በውይይት እንዲፈቱ አስተዳዳሪው ጠይቀዋል። በማህበረሰቡ የሚፈጠሩ አለመግባባቶችን መፍታት እንዲቻል ባህላዊ የግጭት መፍቻ ስርዓቶችን የሚያጠናክር አዋጅ ወደ ስራ መግባቱን የአማራ ክልል ፍትህና የህግ ኢንስቲትዩት አስታወቀ። ባህላዊ የግጭት መፍቻ ዘዴዎችን ማህበረሰቡ እንግልት ሳይገጥመው ባለበት አካባቢ ፍርድ እንዲያገኝ የሚያስችሉ መሆናቸውን የሀገር ሽማግሌዎች ተናግረዋል። በአዋጁ በጎንደር ቀጠና የተውጣጡ የሀገር ሽማግሌዎች ጋር ውይይት ተካሂዷል። ዳንኤል ወርቄ ተጨማሪው ይነግረናል። እንደ ሀገር በተለያዩ አካባቢዎች የተለያዩ ስያሜዎች ያሏቸው የግጭት አፈታት ዘዴዎች አሉ። የግጭት አፈታት ስልቶች በመጠቀም በማህበረሰቡ ውስጥ የሚፈጠሩ ችግሮችን በሽምግልና ስርዓቶች እልባት እንዲያገኙ ሲሰራ ቆይቷል። አማራጭ ባህላዊ የግጭት መፍቻ ስርዓቶችን ለማጎልበት በማሰብ አዋጅ ወጥቶለት ወደ ስራ መግባቱን የአማራ ብሔራዊ ክልላዊ መንግስት የፍትህና የህግ ኢንስቲትዩት የህግ ጥናትና ምርምር ዋና የስራ ሂደት አቶ አበበ ካሴ ነግረውናል በጎንደር ቀጠና ከተለያዩ አካባቢዎች የተውጣጡ የሀገር ሽማግሌዎች በተገኙበት ምክክር የተደረገ ሲሆን የአዋጁ መውጣት ከሽምግልና ስርዓት ጋር ተቀራርቦ ለመስራት እንደሚያስችልም ገልጸዋል አማራጭ ባህል ፍርድ ቤቶችን ለማቋቋም እና ለማደራጀት የሚያስችል ህግ ወጥቷል አዋጅ ቁጥር 298 2017 ስለዚህ በሱ መሰረት ያሉትን እየለዩ በክልሉ ያሉትን አጠቃላይ ከሰብአዊ መብት ጋር የማይጣረሱትን የተሻለ በማህበረሰቡ ዘንድ እውቅና ያላቸውን ተቀባይነት ያላቸውን የአማራጭ የግጭት መፍቻ ስርዓቶችን ለይተን በሱ እነሱን ለማደራጀትና እውቅና ለመስጠት ሲባል የተቋቋመ ወይም ደግሞ የወጣ ህግ ነው። ስለዚህ በዛ መሰረት እዚህ አካባቢ ያሉትን ደግሞ ለይተን እውቅና ለመስጠትና ለማደራጀት ይቻል ዘንድ የተዘጋጀ የቡድን ተኮር ውይይት ነው። ማህበረሰቡ እንግልት ሳይገጥመው ባለበት አካባቢ ፍርድ እንዲያገኝ ባህላዊ የግጭት መፍቻ ዘዴዎችን በመጠቀም ከመደበኛ ፍርድ ቤቶች ጋር በጋራ በመሆን እየሰሩ መሆናቸውን በውይይቱ የተሳተፉ የሀገር ሽማግሌዎች አስረድተዋል። ዘመነ መቦሻ፣ ከመድኃኒዓለም ቀበሌ የመጣው የጎንደር ከተማ ነዋሪ ነኝ። የባህላዊ ግጭት አፈታት መሰረቱ የመንፈሳዊ ልዕልና ሃይማኖት ስለሆነ በአሸናፊና ተሸናፊ የለም። ችግሮች ለጊዜያዊ ሳይሆን ለዘለቄታው ይፈታሉ። ከባህል አንጻር የባህል ውግዘት እንዳይደርስብህ በባህሉ መሰረት የሚሰጥህን ክብር መታመን እንዳታጣ ስትል እውነቱን ታወጣለህ። በፍርድ ቤት ከሆነ ግን ያዋጣኛል የሀሰት ምስክርም ቢሆን እንኳ በሽምግልና በሀሰት ምስክር መጠራት አልችልም። ወይዘሮ ጠጅቶ አለብ ይባላለሁ። ታች አርማጩ ወረዳ ሳንጃን የመጣው አገር ሽማግሌዎች ጋር አብረን ደም አድርቀን አስታርቀን ሰላም አድርገን ከታረቃችሁ ደግሞ ሰላም ተሆነ እንግዲህ ወይም ባበልጅነት ወይም ብርግ ቢሳል ሆነ ሰው ይራራቃል። እኔ የራሱ የእናቴ ወንድም አጎቴ ሞታል እና የገደለው ያማችሁ የት ልጅ ነው እና ገዳዩም ያው ሆነ። እኔ እነሱ ነው ቆጥቼ አስታርቄ አብረው ገዳዩ ባድማ ተቀምጠው አብረው እየበሉ እየጠጡ ድሮ ተኩለዋል። አሁን በጣም ነው ምንሰራ ባህላዊ የሽምግልና ስርዓቶችን በመደገፍ ሰዎች ጊዜያቸውን ጉልበታቸውንና ገንዘባቸውን ሳያባክኑ አስፈላጊውን ፍርድ እንዲያገኙ ለማድረግ ከሀገር ሽማግሌዎች ጋር በቀጣይ እንደሚሰራም አቶ አበባ አስታውቀዋል። ሽማግሌ ሆነው የሚሰሩትን አጋዥ የሚሆኑትን አካላት እስከ ማሰልጠን ለእነሱ የሚያስፈልግ ቁሳቁስ እስከ ማሟላት ድረስ በተቻለ መጠን ኃላፊነት ወስዶ ጭምር ነው። በተለይ የክልሉ ጠቅላይ ፍርድ ቤት ይህን ስራ እየሰራ ያለው እና በጋራ በመስራት ረገድ ትልቅ ትኩረት የተሰጠ ነው እንደ ክልልም በክልሉ መንግስትም በሚከልሉ የፍት ስርዓት ተቋማትም በዳኝነቱም በፍት ተቋማቱም ዘንድ ሌሎች በሚመለከታቸው ባለድርሻ አካላትም ትልቅ ትኩረት ሰርቶት እየተሰራ ያለ ስራ ነው። ይሄ ስራ የሽምግልና ስርዓቱን በመደገፍ ለበርካታ ችግሮችም መውጫ መንገድ አድርጎ መጠቀም እንደሚያስፈልግ ተሳታፊዎች ገልጸዋል። በተያዘው በጀት ዓመት ከሰባት ሺህ በላይ ወጣቶች የስራ እድል እንደተፈጠረላቸው በማዕከላዊ ጎንደር ዞን የላይ አርማጭ ወረዳ ስራና ስልጠና ጽህፈት ቤት ገለጸ። በጽህፈት ቤቱ ባገኙት ድጋፍ ውጤታማ ስራ እያከናወኑ መሆኑን የስራ እድል ተጠቃሚ ወጣቶች ተናግረዋል። ቃል ኪዳና ይሌ ዝርዝሩን ትነግረናለች። ወጣት ሰለሞን ብርሃኑ በላይ አርማጭሆ ወረዳ ትክል ድንጋይ ከተማ ነዋሪ ነው። ወጣቱ በግለሰብ ተቋም ተቀጥሮ በመስራቱ የተለያዩ ልምዶችን መቅሰም እንደቻለ በማስታወስ ዛሬ ላይ በወረዳው ስራና ስልጠና ጽህፈት ቤት በኩል ያገኘውን እድል ተጠቅሞ በስራ ላይ ይገኛል። በዚህም ከራሱ ባሻገር ለሌሎች ወጣቶችም የስራ እድል መፍጠር መቻሉን ይናገራል። ወረዳችን ባሉ የስራና ስልጠና ኢንተርፕራይዞች በመሄድ ያው እኔ መስራት የሚፈልገውን ሀሳብ በማቅረብ ልክ እነሱ ኔን ሀሳብ በመቀበል ወደ ስራ እንድገባ አድርገውልኛል የዳቦ ማምረቻ ማሽኑ እንዲመጣ እነሱ ብዙ እንትን አደረጉልን የዳቦ ማምረቻ ማሽኑ መጥቶ እኔም ወደ ስራ ገብቻ ገብቻለኝ ወደ ስራ ከገባ በኋላ ብዙ ለውጦች አሉ አንደኛ ለሌሎች የስራ እድል መፍጠር ችያለሁ ከኔ ጋር ሁለት ልጆች አሉ የሚሰሩ። እንደ ወጣት ሰለሞን ብርሃኑ ሁሉ ትልቅ ህልምን ይዘው እየሰሩ የሚገኙት ወጣት ዘመት አስማረና ወጣት ማርታ ማረ በወረዳው ስራና ስልጠና ጽህፈት ቤት በኩል የስራ ቦታና መሰል ድጋፍ እያገኙ መሆኑን ገልጸው ያላቸውን ገቢ ለማሳደግና ለሌሎችም የስራ እድል ለመፍጠር እንደሚያስችላቸው ነግረውናል። በመጀመሪያ ሶስት በሁለት የሆነች የስራ ቦታ ተሰጥቶን እየሰራ ነበር የቆየን በዚህ ሁለት አመት ደግሞ ኃይላችንና የሰው እንትናችን የስራ ፍላጎታችን እየጨመረ ሲመጣ ሌላ የማስፋፊያ ወይም ደግሞ የመሸጫ ቦታ ላይ የማምረቻ ቦታ እንዲሰጥ እየጠይቄ ነበር። መንግስት በፈጠረልኝ የምቹ ሁኔታ ያው ይህን የመሰል ነገር ተሰርቶ የአምስት ሰዎች ስራ እድል ፈጥረናል። ከመንግስት የምናገኘው በቂ ድጋፍ ነው። እኛም ደግሞ እየሰራን እየሄድንበት ያለው ወርቀትም ጥሩ ስለሆነ ስራ አዋጭ ነው ብዬ ነው ማስበው። በጋርመንት ትምህርት ተመርቄ ዛሬ ላይ በዚህ ልብስ ቤት እየሰራው ነው። ያው በዚህ ወረዳ በሚገኘው አንድ ማዕከል ውስጥ የኢንተርፕራይዝ የታገዝኩ በቅድም፣ በተለያዩ በከስተመር አያያዝም የታገዝኩ ዛሬ ላይ ደግሞ የቦታ ማስፋፊያ ጠይቄ የቦታ ማስፋፊያ ተሰጥቶኛል። የቦታ መስፋፊያውን ደግሞ ልክ ከዚህ የበለጠ ለመስራት ማስፋፊያ ተቀብዬ እየሰራው እገኛለሁ። ግንባታውን ጨርሼ የላይ አርማጮህ ወረዳ ስራና ስልጠና ጽህፈት ቤት ለ8200 ወጣቶች የስራ እድል ለመፍጠር አቅዶ እየሰራ መሆኑን የወረዳው ስራና ስልጠና ጽህፈት ቤት ኃላፊ አቶ ይስማው ጀንበሩ ተናግረዋል። ለ66 ወጣቶችም በተሰማሩበት የስራ መስክ ውጤታማ እንዲሆኑ ለማስቻል የንግድ ቦታ መስጠት መቻሉን አስታውቀዋል። በወረዳችን 8200 ነው ወጣቶችን የስራ ዕድል እንፈጥራለን ብለን አቅደን ወደ 7211 ወጣቶችን ተጠቃሚ ማድረግ ችለናል። ከመዘጋጃ ጋር ሆነን ወደ 66 የሚሆኑ ኢንተርፕራይዞችን ተጠቃሚ ማድረግ ችለናል። የሚታየው ሸድ በአጠቃላይ ወደ 3.5 ሚሊዮን ገንዘብ በግላቸው ራሳቸው ኢንተርፕራይዞች አውጥተው የገነቡበት ሁኔታ ነው ያለው። በተያዘው ዓመት በስራ እድል ፈጠራ ውጤታማ ስራዎች ተግባራዊ እንዲሆኑ የድርሻቸውን ለተወጡ ተቋማት ምስጋና ያቀረቡት ኃላፊው በቀጣይም ለወጣቶች የስራ እድል ለመፍጠር እና የሚያቀርቧቸውን ጥያቄዎች ለመመለስ ጽህፈት ቤቱ እንደሚሰራ አስታውቀዋል። የማህበራዊ ክላስተር ተቋማት ተቀናጅተው ማህበራዊ ችግሮችን ለማቃለል በትኩረት መስራት እንደሚጠበቅባቸው በምዕራብ ጎንደር ዞን አስተዳደር የማህበራዊ ክላስተር አሳሰበ። የዞኑ አስተዳደር ማህበራዊ ዘርፍ ክላስተር በበጀት ዓመቱ የአስር ወራትን የስራ አፈጻጸም ግምገማ በመተማ ከተማ ገምግሟል። የዞኑ ማህበራዊ ዘርፍ ተቋማት አስተባባሪና የዞኑ ጤና መምሪያ ኃላፊ አቶ ጅብሪል መርሻ የዜጎችን መሰረታዊ ፍላጎት ለማሟላት አገልግሎት ሰጪ ማህበራዊ ተቋማትን ማጠናከር ይገባልም ብለዋል። ከጤና አገልግሎት አንጻር የማህበረሰቡን ጤና ለመጠበቅ በወቅቱ ተገቢውን የሕክምና አገልግሎት መስጠት ከጤና ተቋማት የሚጠበቅ ነውም ተብሏል። አካባቢው ተፈናቃዮች የሚገኙበትና ድንበር ተሻግረው የሚመጡ የወረርሽኝ በሽታዎች የሚታዩበት በመሆኑ አስቀድሞ ለመከላከል በጋራ መስራት ይገባል ተብሏል። የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራትን ለማስጠበቅ በትኩረት መስራት እንደሚገባ የዞኑ ትምህርት መምሪያ ኃላፊ አቶ ደሳለኛ አያና ተናግረዋል። የማህበራዊ ክላስተር ተቋማት በጋራ ተቀናጅተው የሚያከናውኗቸው ተግባራት የማህበረሰቡን ችግር ለመፍታት ወሳኝ መሆናቸውን ነው ኃላፊው ያስረዱት። በቀጣይ ድጋፍ ለሚያስፈልጋቸው ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ትኩረት መስጠት እንደሚገባ በውይይቱ ተገልጿል። መረጃውን ያገኘ ነው ከምዕራብ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። የኢትዮጵያ ቀይ መስቀል ማህበር ከኢሲቶ አር ፕሮጀክት በተገኘ ድጋፍ ለነፍሰ ጡር እናቶች ማቆያ ህንፃ ገንብቶ ለጃናሞራ ወረዳ ጤና ጣቢያ አስረከበ። የማህበሩ ሰሜን ጎንደር ማስተባበሪያ ጽህፈት ቤት ከ7 ሚሊዮን ብር በላይ የሚገመት ወጪ ያስገነባውን ባለአራት ክፍል ህንፃ ነው ለጤና ጣቢያው ያስረከበው። የማስተባበሪያ ጽህፈት ቤት ተወካይ ኃላፊው ዶክተር ተፈራ አሰፋ በ2017 በጀት ዓመት በሰሜን ጎንደር ዞን ከ17 ሚሊዮን ብር በላይ በጀት በመመደብ የተለያዩ የልማት ስራዎችን ማከናወናቸውን ተናግረዋል። ማህበሩ የንጹህ መጠጥ ውሃ ግንባታ፣ ለነብሰ ጡር እናቶች ማቆያ፣ በጤናና በትምህርት ዘርፎች ማህበረሰቡ የሚጠቀምበት ተግባራትን እያከናወነ ነው ተብሏል። ድጋፉን ያደረገው ኢሲቱ አር ፕሮጀክት በተፈጥሮና ሰው ሰራሽ ችግሮች የተጎዱ የማህበረሰብ ክፍሎችን በመርዳት ላይ የሚገኝ ግብረሰናይ ድርጅት መሆኑን ተወካይ ኃላፊው ተናግረዋል። ቀይ መስቀል ከዚህ በፊት በድርቅ ለተጎዱ የምግብ የመድኃኒትና የህክምና ቁሳቁስ ድጋፍ ማድረጉን የየጃና ሞራ ወረዳ ምክትሏና አስተዳዳሪ ሸጋው ተሰማ ተናግረዋል። በዚህ በጀት ዓመትም በወረዳው የንጹህ መጠጥ ውሃ ፕሮጀክት ከመገንባት ባለፈ የተሟላ የአምቡላንስ አገልግሎት እየሰጠ ነውም ተብሏል። ለቀጣይ ፕሮጀክቱ ድጋፉን አጠናክሮ እንዲቀጥልና ወረዳውም አባላትን በማጠናከር ተደራሽነቱን እንዲጨምር መስራት ይገባልም ተብሏል። መረጃው የሰሜን ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን ከኛ ጋር አብራችሁ ቆይታ ስላደረጋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን አሚኮ ጎንደር ስቱዲዮ ለሰአቱ ያዘጋጀንላችሁ ዘገባ እስካሁን ስትከታተሉትን የቆያችሁት ይመስል ነበር። ከዜናዎቹ ጋር ነው እኛ አብሪያችሁ ቆይታ አደረግኩ። ሰናይ ጊዜ።